ሙሉ ማንነታችንን ሙሉ ጉዳያችንን አሳልፈን ስለ አላህ ለአላህ ስለመስጠትና ያን ስናደርግ ደግሞ የእውነት ወኪል የሆነ ጌታ መሆኑን አላህ ሱብሓነሁ ወተዓላ በቂያችን መሆኑን የሚያሳይ ስም ነው። ለልባችን በጣም መረጋጋትን የሚፈጥር እርግጠኛ ባልሆንበት ዓለም በዚህ አይነት በጣም ወከባና ስርዓት ባጣ ዓለም ውስጥ መመኪያችን መጠጊያችን አላህ ሱብሓነሁ ወተዓላ መሆኑን ያየንበት ነው። ያንኑ ነው የምንቀጥለው እንሻ አላህ። ነቢዩ ዐለይሂ ሰላት ወሰላም ከኡሑድ ዘመቻ ከተመለሱ በኋላ ሙሽሪኮቹ ድጋሚ ሊያጠቋቸው መሆኑን ሰሙ እና ሰው መጣና ነገራቸው።